ማድያትን ሙሉ ለሙሉ ማጥፋት እንችላለን? ዶክተር ቤተልሄም የምባላለው የቆዳና የአባላዘር ስፔሻሊስት ሀኪም ማድያት እንግዲህ ብዙ ሰው ላይ የሚታይ የቆዳ ችግር ነው። ብዙ ጊዜ ሴቶች ላይ ይከሰታል፣ ግን ወንዶች ላይም ሊከሰት ይችላል። ብዙ ጊዜ ከ20 እስከ 40 ዓመት እድሜ ያሉ ሰዎች ላይ ይከሰታል። ማድያትን ያው ሙሉ ለሙሉ ማጥፋት አይቻልም ልክ እንደ ማንኛውም በሽታ ስኳር ወይ ግፊት እንዳል የሚባሉት ክትትል የሚያስፈልገው የቆዳ ችግር ነው። በእርግዝና ወቅት የሚመጣ ማዲያት ከእርግዝና በኋላ ሊጠፋ ይችላል። ሌላው ግን ሕክምና የሚያስፈልገው ነገር ስለሆነ እንደ ማንኛውም ክሮኒክ በሽታዎች እንደ ስኳር፣ እንደ ግፊት ክትትል የሚያስፈልገው ነገር ነው። አንድ ማድረግ የምንችለው ነገር ሳንስክሪን ኤስ ፒ ኤፍ ሰላሳ በላይ ያለውን ሰንስክሪኖች በቀን ሁለቴ ወይ ሶስቴ መጠቀም ይኖርብናል። ሌሎች ደግሞ በሀኪም የምታዘዙ መድኃኒቶች ይኖራሉ። ስለዚህ መደበኛ ክትትል ያስፈልገናል ማለት ነው ለማድያት። ዶክተር ቤቴል የምባላለው የቆዳና የአባለ ዘር ስፔሻሊስት ሐኪም ማድያት እና የተለያዩ የቆዳ ህክምና ማግኘት የሚፈልጉ ከሆነ ወደ ሂሊ በመምጣት ህክምናውን ማግኘት ይችላሉ።